ሐረግ ድራማ በክፍል 107 እስከ ዛሬ ተደብቆ የነበረው ጽዮን አባቷ መሞቷን ሳታቅ እስከ ዛሬ ቆይታ ነበረ። ነገር ግን አሁን ላይ ሉሊት እውነቱን ልታፈርጠው ነው። ይሄን የሚሆነበት ምክንያት ቤዛ ሉሊትን ከቤት አባራታለች። ቤዛ ደግሞ ሉሊትን ከቤት ያባረረቻት ከጽዮን ጋር ሲጨቃጨቁ ነበረ። ጽዮን እንግዲህ የሆነ ወሬ እያወራች ነበረ። ይሄ ወሬም እንግዲህ ከአቤል ጋር የሚሰሩትን ስራ እንግዲህ ከጓደኛዋ ጋር እንዴት መስራት እንዳለባት እና በጥንቃቄ ማድረግ እንዳለባት እያወራቻት እንዳለ ነበረ። ሉሊት በር ላይ ተቀምጣ ጽዮን የምታወራውን ነገር እየሰማች ስለነበረ ጽዮን ደግሞ በጣም ስለተናደደች ለምን ትሰማያለች ለምን ታዳምጫለች በማለት ከባድ ሰጣ ገባ ውስጥ ሲገቡ ነበረ። እንግዲህ ጽዮን ራሷን ከሲንክ ጋር እንዳጋጨች አስመስላ ግንባሯ እንደደማ ነበር በማለት እንግዲህ ቤዛን ለማሳመን ያደረገችው ጥረት እንግዲህ በትንሹም ቢሆን ተሳክቶላታል። ይህን ነገር ቤዛ ስታይ በጣም በመናደድ ሉሊትን እንግዲህ ከቤት እንድትወጣ ቦርሳዋን አስይዛ ከቤት አስወጥታታለች። ከቤት ከወጣች በኋላ ሉሊት መሄጃ ስለጠፋል እያለቃቀ እየተንቀሳቀሰች እና እያዘነች እንዲሁም እየተከዘች ነበረ። በመጨረሻ የምትሄድበት ነገር ስላጣች ያላት አማራጭ የአፌት ጋር መደወል ነበረ። የአፌትንም እንግዲህ ደውላ ጠርታ እንግዲህ ከቤት እንደተባረረች እና መሄጃ እንደሌላት እሱም ማረፊያ እንዲሰጣት እየጠየቀችው ነበረ። የአፌት ግን ማረፊያ እንደማይሰጣት እና ስራዋን በአግባቡ መስራት እንደነበረባት ነው የነገራት፣ ማለት ነው። ምን እንዳጠፋች እና ለምን እንዳባረረቻት ቢጠይቃት እንግዲህ ጽዮን መሆኗን አልተናገረችም። ጽዮን መኗን ነገር ኑሮ እንግዲህ ምን ሊያደርጋት እንደሚችል ሁላችሁንም መገመት አይከብዳችሁም። ጽዮንን ሉሊት ከሲንክ ጋር እንዳጋጨች ሰምቶ ቢሆን ኑሮ ያፌት ሉሊትን እዛው ነበር መቀመቅ ሚያስገባት፣ ምክንያቱም ጽዮን እህቱናት ማንም ምን እንዲያደርግበት አይፈልግም ማለት ነው። ነገር ግን ሉሊት በጽዮን ምክንያት እንደሆነ አልተናገረችም። ያጠፋችው ጥፋት ግልጽ ባታደርግለትም፣ ነገር ግን ለእሱ ሪከርድ አድርጌ ስላላት ብቻ ስልኳ ሪከርድ ያደረገውን ነገር ቤዛ ስላየችባት ከዛ በኋላ እንዳባረረቻት ማለት ነው እንግዲህ ይህን ማስተባበያ የነበር ለያፌት ያቀረበችበት። ያፌትም እንግዲህ ይህንን ነገር ተቀባይነት አጥቶ ለምን በጥንቃቄ ስራሽን ስሪ ያልኩሽ እንጂ የተዝረከረክሽ ተያዥ ነው ወይ ያልኩሽ በማለት እንግዲህ ከመኪናው አስወርዶ ማረፊያ ሰጥሻለሁ በማለት ሜዳ ላይ ጥልዋት ሄዷል ማለት ነው። በመጨረሻ ሙሉ ሊት መውጫ መግቢያ መሄጃ ስለሌላት መመለስ ያላት አማራጭ ወደ እንደ ቤዛቤት እንጂ ሌላ የትም መሄድ ስለማትችል መይጃም ስለሌላት ተመልስ አመታ። እንግዲህ ይህ ቤዛ በር ላይ በር ነበረ። ነገር ግን ማልም ላይ ከፍትላት አልቻለም። ቤዛም እንግዲህ ከፈለሽ ገደል ግቢ፣ የፈለሽበት ቦታ ሄጂ፣ እኔ ቤት ግን ከዚህ በኋላ አላስገባሽም ብላት ነበረ። ነገር ግን ሌላ አንድ ነገር በአእምሯዋ ላይ አቃጨለባት ና ትዝ ሲላት ጽዮን መሞት እስከ ዛሬ አልሰማችም ሰው ይህን ነገር መጠቀም አለብኝ በማለት ለቤዛ ደቡላ እንግዲህ ቤት ካላስገባሽ ጽዮን አባቷን እንደሞተና እንደደብቃችኋት ነግራት አሉ ከዛ በኋላ የበፊቱ የመርሳት በሽታዋ ይመለሳል በማለት ቤዛን እያስፈራራቻት ነበረ። ቤዛም እንግዲህ በሩን ከመክፈት ይልቅ ጽዮን ጋ ሄዳ ስልኩን እንዳታነሰው ና ይህን መጥፎ ዜና እንዳትሰማ ስለምትፈልግ እየሮጠች ወደ ፎቅ እየሄደች ነበር። ነገር ግን ሉሊት ቀድማ ጽዮን ጋር ስልክ እየደወለች ነበረ። እንግዲህ ቤዛ ሳትደርስ ለጽዮን የእውነት ሉሊት ያባቷን መሞት እምትነግራት ይመስላችኋል ወይስ ደግሞ ለጽዮን የተደወለላት ስልክ የሉሊት ስልክ ሳይሆን የሌላ ይችላል ሰው ስልክ ይመስላቹዋል ማን ይመስላቹዋል ጾን ጋር የደወለ ጾን ጋር እንግዲህ ስልክ እየተደወለ ነበረ። ቤዛ ግን አልደረሰችም። ሉሊትም በር ላይ ነበረች፣ ወደ ቤት አልገባችም። ወደ ቤት ካላስገባቻት ደሞ ለጾን እንደምት ነግራት ነው። ለሉሊት የነገረቻት ሉሊት ደሞ ወደ ቤት ማስገባት ቤዛ ሉሊትም ወደ ቤት ማስገባት ሳይሆን ጾን ይሄን ነገር እንዳትሰማ ስለምትፈልግ ስልኳን እንዳታነሳ ወይም የሆነ ነገር ለማድረግ ነበር የሄደችው። እንግዲህ ትሰማለች አትሰማም? ሉሊት ይሄን ነገር ከነገ ነገረቻት እናታን፣ ኑሊትን ምን ሊያደርጋት ይችላል እንግዲህ በቀጣይ ክፍል የምናየው ይሆናል። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔም በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረዙ ማለት ነው። ሐረግ ድራማ በክፍል መቶ ሰባት እንግዲህ ብዙዎቻችን የኤፍራታ ልጅ ከሞተ የሚል ስጋት ነበረን። ነገር ግን የአፌት ያመጣውን መድኃኒት ኤፍራታ ሳት ወስደው በሰማቸው አስደንጋጭ ዜና ምክንያት ምክንያት ከአፏ ውስጥ የነበረውን መድኃኒት ታፍተዋለች ማለት ነው። ይህም እንግዲህ የአፌት ዶክተሩን ስለገደለው ይህ ዜና ነበረ። እንግዲህ ኤፍራታን የሚከታተላት ብዙ ነገር ያደረገላት ብዙ ሚስጥር የነገረችው ሚስጥረኛዋ የሆነው ዶክተሩ እንግዲህ መሞቱን ስትሰማ በቴሌቪዥን መስኮት በድንጋጤ ነበር የያዘችውን መድኃኒት ታፍታ ሳትውጦ እየቀረችው ማለት ነው። ያፌት ግን ይህን ዜና ሲሰማ ባለመደናገጡ ኤፍራታ የሆነ ነገር ጥርጣሬ በውስጧ አጭሮባታል ማለት ነው። ማን ገደለው እንዴት ሞተ ይሄን መድሃኒትስ ዶክተሩ ከሞተ የት አግኝተ አመጣልኝ በማለት መድሃኒቱም እንዴት እንደመጣ አጠራጥሯታል ዶክተሩንም ደግሞ ማን እንደገደለው ጥርጣሬ ውስጥ ይገብታለች ምክንያቱም እነሱ ቤት ማታ ስለነበረ ከወጣ በኋላ ነው ዶክተሩ የተገደለ ያፌት ደግሞ እዛ ቤት ውስጥ አላመሸም ኤፍራታም እንግዲህ ድርቅ ብሎ አንተ ነው የገደልከው ማንም ሊገድለው አይችልም በማለት ያፌትን ስታፋጥጠው አሁን እኔ ነኝ የገደልኩት ምንም ልታመጭ አትቼ ምን ታመጫለች በማለት ማለት ኤፍራታን እንግዲህ ይዛተባት ነበረ። ኤፍራታም እንግዲህ ከመጮህ ውጭ ምንም ልታመጥ ያለችው ነገር የለም። ነገር ግን ኤፍራታ ምናልባት እራሷ መስከራ ያፌትን ወደ መቀመቅ ልትወረውረው ትችላለች። ነገር ግን ይሄ ዜና በጣም እየተሰራጨ ስለሆነ ያፌት ከሀገር ለመውጣት መንገዱን እየጠረገ ይገኛል። ያፌት የእውነት ተሳክቶለት ከሀገር ወጥቶ ይሄ ሰውዬ ማን እንደገደለው ሳይጣራ ይቀራል ወይስ ደግሞ የእውነት ተደርሶበት ያፌት በፖሊስ ተይዞ ወደ እስር ቤት የሚወረወር ይመስላቸዋል? ይፍራታለች። ገበሬ አሁንም ቢሆን በድጋሚ ያፌት ማስወጣቱ አይቀርም። እንድት እንድትወልደው አይፈልግም ነገር ግን እንዴትና በምን ምክንያት ሊያስወጣላት ይችላል? አሁን ላይ እንደሆኑ መድኃኒት አምጥቶ ማስወጣት አይችልም። ምክንያቱም ዶክተሩ ስለሞተ የሚያመጣውን መድኃኒት ኤፍራታ፣ እሺ በጄ ብላ ተቀብላ ለሶስድ ለት አትችልም ማለት ነው። መጠቀም የሚችለው እንግዲህ ሌሎች ሌሎች አማራጮችን ነው። ያፌት እንግዲህ ከሀሳቡ ሊከሽፍበትም ሊሳካለትም ይችላል። የሚከሽፍበት ምክንያት ዶክተሩ በመሞቱ ኤፍራታ የሚሰጣትን መድኃኒት አትወስደውም። የሚሳካለት ደግሞ ሌላ ዕቅድና ፕላን አውጥቶ በሌላ መንገድ የፍራታ ልጅ እንዲሞት ሊያደርገው ይችላል። እንግዲህ ያፌት ሊሳካለትም ላይሳካለትም ይችላል። እንግዲህ ገነት እዛ ቤት ከገባች ሳምንታትን እያስቆጠረች ነው። ለዳግም መጥፎ ዜና ቢሆንም ዳግም እየከፋው እያዘነ ቢሆንም ኤፍራታ ግን በትንሹም ቢሆን ደስተኛ ናት። አንዳንዴ ሲከፋት ስታዝን የምትፈልገውንና የሆነውን ነገር ሁሉ ለገነት ለማወያየት አንድ ላይ ቁጭ ብለው ማውራትም ይጀምራሉ ማለት ነው። ነገር ግን አቤል የተባለው ተንከሴት ስላለ ገነትን እየገለፈጣት ስለሆነ ገነት ምንም ባይመስላትም ኤፍራታ ግን በጣም እየተናደደች ነው። አቤልና ያፌት በሚናገሯት ቃላት እየተናደደች ትገኛለች። ምክንያቱም ገነት እናቷ ናት። እናቷን ደግሞ ማንም ሰው እንዲያንከላፍትባት እንዲዝትባትና ክብሯን እንዲያወርድባት አትፈልግም ማለት ነው። በመጨረሻ እንግዲህ ለገነት አንድ ዜና ኤፍራታ ልትነግራት ነበረ በመጀመሪያ የነገረቻት ከዛ ቤት እንድትወጣና እሷ ገነትን እንደዚህ ዝቅ ሲያደርጓት ክብሯን ሲነኩባት እየተናደደች እንደሆነ ከዚህ ቤት እንድትወጣ ነበር አንደኛ የነገረቻት ገነት ግን እዛ ቤት መውጣት እንደማትፈልግና የእነሱ ስድብ እና ቆጣ ለእሷ ምንም እንዳልሆነ ብቻ እሷን ማየት ስለሆነ አላማዋ እሷን ማየት ብቻ ነው ዋናው ስራዬ በማለት እንግዲህ እዛ ቤት መውጣት እንደማትችል ለኤፍራት ነግራታለች። ሌላኛው ደግሞ አንድ ደስ የሚል ዜና ልትነግራት ነበረ አንደኛው እንግዲህ እርጉዝ ሙስሊም መሆኗ ለገነት ልትነግራት መንገር ስትጀምር ነበረ። አቤላ ዘውሉ መቶ እንግዲህ ቁርስ አልሰራሽም ወይ ገነት? ምንድነው ስራሽ ስራሽም በአግባቡ ስሪ በማለት እንግዲህ ኤፍራታን እንድትናደድ ያደረጋት ማለት ነው። እንግዲህ ገነት እስከ መቼ ነው ዛ ቤት ያፌትና የአቤልን ግልምጫ ችላ ልትቀጥል የምትችለው? ኤፍራታስ እስከመቼ ነው በዚህ ሁኔታ እዛቤት መቀጠል የምትችለው? ሌላኛው ናታን ነው ናታን፣ እንግዲህ ስራን ባግባቡ አልሰራህም እያለች የዲያራ እናት እየወቀሰችው ነበር ያን ቀን ቀረ ብቻ ብዙ ስራ እንደተበላሽ እና ብዙ ነገሮችን እንዳጡ የዲያራ እናት እያበደች ትገኛለች ዲያራ እንግዲህ እነ ዲያራ ቤት እንደሄደ ናታንን አግኝተው ነበር አብራት እንዲያመሽ እና ቴኬር እንዲያደርጋት እንዲያውራት ብጠይቀውም ግን እናቷ ግልምጫ በጣም ስላስፈረው ዲያራን ምንም ሳያገኛትና ሊያውራት እንደማይፈልግ ነግሯት ከቤት ወጥቷል ይህ ነገር ደግሞ ለዲያራ በጣም አሳዝኗታለም አስከፍቷለም ይህን ነገር ደግሞ ናታን ቴኬር ለማድረግ ሞክሮ ነበር ግን የዲያራ እናት ምርጫ ስላስፈረው ትቶ መሄድን መርጧል። የዲያና እናት እንግዲህ ናታን ምን ልታደርገው ትችላለች? ከስራ ልታባረው ትችላለች፣ ወይስ ደግሞ እንዲሁ በዛው ሊቀጥል ይችላል? በቀጣይ ክፍል የምናይ ይሆናል። ሉሊትስ የጽዮን አባት መሞቱን የእውነት ቤዛ ሳትደርስ ትነግራታለች፣ ወይስ ሳይሳካላት ቀርቶ እዛው በር ላይ ተገትራ የምታመሽ ይመስላችኋል?